ሰበር ዜና ጥቅምት 16 2018። ጤና ይስጥልኛ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በባህር ዳርና ዙሪያው የፋኖ ኃይል የምርኮ ጎርፍ ፈጥሯል። ፋኖ የፈጠረውን የምርኮ ጎርፍ ብልጽግናም በድሮን የራሱን ጦር ምርኮም አውድሞታል። አሁን በጎጃም በሌሎች ቦታዎች ከባድ ውጊያ ሲደረግ፣ ፋኖ ምሽጎችን እየሰበረ ከተሞችን ይዟል። አቸፈር ላይ ከባድ ውጊያ ሲደረግ፣ የፋኖ ኃይሎች እንደምትመለከቱት ምሽጎችን እየደረመሱ የብልጽግናን ኃይል እያጋደሙ ዱርቤቴን በእጃቸው አስገብተዋል። ዝርዝር ይዘንበታል። በሌላ በኩል እንዲሁ የፋኖ አመራር ከባህር ዳር ዙሪያ ጋብዘናል። ዝርዝርም ከባህር ዳር ዙሪያ እንሰማለን። በባህር ዳር ዙሪያ የተፈጸመውን በዝርዝር ከፋኖ አንደበት እንሰማለን። ወዲህ ደግሞ ጎንደር ላይ ሙጊያ እየተደረገ ነው፤ በዝርዝር እንቃኘዋለን። በሌላ በኩል ሰራተኞቹን እንደ እንስሳ ቆጥሮ ስለሚያሰቃይ አንድ ድርጅት ባለጊዜ ነኝ ባይ ድርጅትም መረጃ አጠናክረናል። ተሰሙታላችሁ። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን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 ቀዳሚው ያደረግኩት ዘገባ አልፋለሁ። በቅድሚያም በሚዲያና በህዝቡ ፊት መልአክ መስሎ ለመታየት የሚሞክር አንድ ባለሀብት በውስጥ ግን ሰራተኞቹ ላይ እንደ ሲኦል ባላባት የሰይጣን ተግባር ስለሚፈጽም አንድ ባለሀብትና አንድ ድርጅት መሰረት ሚዲያ ያወጣቸው መረጃ አለ። እሱን በማስቀደም ጀምራለሁ። ሰራተኞቹ ሲኦል ሆነብን ያሉት የግል ድርጅት በቅጥር ግቢ ውስጥ ድብደባን ጨምሮ እየፈጸመባቸው ያሉት አነጋጋሪ ድርጊቶች ተጋለጡ። አንዳንድ የመንግስት ይሁን የግል ድርጅቶች ለሰራተኞቻቸው በመመቸት የሚሆን ባለመስማማት ስማቸው አልፎ አልፎ ይነሳል። ሱፐር ደብል ቲ ጄኔራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ ካሉ የግል ድርጅቶች አንዱ ሲሆን እንደ ቀለምና የውሃ ማጠራቀሚያ በተለምዶም ሮቶ የሚባሉ ያሉ ምርቶችን ለገበያ ያቀርባል። ድርጅቱ በሚዲያዎች ላይ የገዘፈ ጥሩ ስም አለው። ከሰራተኞቹ ጋር እንደ ብሔር ብሔረሰብ በዓል፣ የባንዲራ ቀን ወይንም ሌሎች በዓላትን ሌሎች በዓላትንም በአማረ መልኩ ሲያከብር በሚዲያ ላይ ይታያል። የሰራተኛው መብትና ጥቅም የማያስከብር ድርጅት ሁሌም ከትችት አይወጣም፣ ስለ ሰራተኞች የሚያስብና ሕግና መመሪያ ተከትሎ የሚሰራ ደግሞ ከራሱ አልፎም ለሀገር ምሰሶ ይሆናል የሚሉ መልዕክት ድርጅቶቹን ያስተላለፈውም በቅርብ የሰራተኞች ቀን ብሎ ባከበረው በዓል ላይ እንደነበረ ይታወሳል። ድርጅቱ ከዚህ አለፍ ብሎ በሸገር ከተማ በገላን ጉዳ ክፍለ ከተማ ያስገነባው ዋቶ የጤና ኬላ የዛሬ ዓመት አስመርቆ ማቆም ነበር። በቅርቡ ለመቄዶንያ ገንዘብ ሲሰበሰብም ሱፐር ደብልቲ ጀነራል ትሬዲንግ የ500 ሺ ብር ገንዘብ ስጦታም አበርክቷል። ታዲያ ጉዳዩ አቶ ጸጋ ደበበ የሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ባለቤትን ይመለከታል። በርካቶች ግለሰቡን የአወዛጋቢው ፍኖተ ጽድቅ ጠቅላላ መንፈሳዊ ማህበር ና የዩቲዩብ ቻናል መስራች በመሆናቸው ያስታውሳቸዋል። አቶ ጸጋ የድርጅታቸው ስም በሚዲያ የገነነ እንደሆነም ነገር ግን የስራ የስራ ቦታው ሲኦል እንዲመስል እንዳደረጉ መሰረት ሚዲያ ያነጋገረቻቸው በርካታ ሰራተኞች ይናገራሉ። ባለቤቱ ባለጌ ዜና ነኝ በማለት ባለቤቱ የፈለጉትን ሰው በጸጥታ አካላት ከማስወሰድ ጀምሮ ድብደባ እንዲፈጸም ማድረግም ይችላሉ። ፖሊሶቹ ሲጠሩ በደቂቃዎች ውስጥ መጥተው የተባሉትን አድርገው ይሄዳሉ። እምቢ ያለ በሚሊሻዎች ታፍሶ ለወታደርነት ወደ ካምፕ በግዴታም ሊገባ ይችላል የሚሉት አንድ ሰራተኛ ናቸው። ሁሉም ሰራተኞች ለደህንነታቸው ሲባል ስማቸው እንዳይጠቀስ ጠይቀዋል። ሱፐር ደብልቲ ጄኔራል ትሬዲንግ አሁን ላይ ከ4000 እስከ 5000 የሚደርሱ ሰራተኞች እንዳሉት የታወቀ ሲሆን በርካታ ሰራተኞች ስማቸው ሳይጠቀስ እንኳን ለሚዲያ ለመናገር ሲቸገሩና ሲፈሩም ታዘበናል። ከስራ አንድ ደቂቃ ያረፈደ 700 ብር ማስቲካ፣ ያኘ ከ1000 ብር ይቀጣል። ስራ መልቀቅ ፈልጋል ያለ ሊደበደብ ወይም ደግሞ ሊታሰር ይችላል። ሁለት ቀን አንገብጋቢ ጉዳይ እንኳን ገጥሞህ ብትቀር ሙሉ በሙሉ ከስራ ትባረራለህ፣ የሚሉት ሌላኛው ሰራተኛ የሚከተለውን ድብደባና እንግልት በመፍራት ማንም ተመልሶም መብቴ ከበር እንደማይልም ይናገራሉ። ሰራተኛው አክለውም መግቢያ ሰዓት ጠዋት 12 ሰዓት አካባቢ ሲሆን መውጫው ደግሞ ማታ 12 ሰዓት ነው። መቅረት ማስፈቀድ የሚባል ነገር የለም የሚሉት በርካታ የተቋሙ ሰራተኞች የድርጅቱ ባለቤት አቶ ጸጋዬ አቶ ጸጋዬ በተደጋጋሚ እያንዳንድሽ ብሬ ቀደሽ አትጨርሹም፣ ምንም አታመጡም፣ የፈለኩትን አድርጋለሁ በሚል ንግግራቸው እንደሚታወቁም ሰራተኛ ሰራተኞች ያነሳሉ። ሚዲያችን እንዳረጋገጠው በተለይ ልምድ ያላቸው ሰራተኞች በሕይወታቸው እስከሚሰጉ ድረስ ከድርጅቱ መውጣት እንደማይችሉ ማስጠንቀቂያ በተደጋጋሚ ደርሳቸዋል። እወጣል ያለ ልምድ ያለው ሰራተኛ ካለ ይታሰራል ወይም ይደበደባል። ሲታሰሩ ደግሞ ከአንድ ሚሊዮን ብር ጀምሮ ቁጥር ይጠራና ብር ሰርቋል ወይንም ሰርቃለች ይባላል። በውሸት ምስክር ትባላል፣ ሀያ ሺህ ብር ይከፈልሃል፣ እምቢ ካል ከአንተም ትታሰራል። የሚሉት አሁን ድረስ ከፍተኛ ስጋት የሚገኙት ሰራተኞች ናቸው። ምንጮቻችን እንደጠቆሙት በዚህ ምክንያት ስራ ለቀው ወደ ገጠር ከሄዱ በኋላ ከዛም ተይዘው የመጡም እንዳሉ ይነገራል። ግለሰቡ ይህንን የሚሰራው ደግሞ ከፖሊስ አካላት ጋር በመተባበር ነው። ደግሞ የሚገርመው ስንት ሰቃይ ተማሪዎች ጥሩ እየመሰላቸው እየገቡ ህይወታቸው እየተበላሻሉ። በማለት የተናገረችው ሌላኛዋ ሰራተኛ ከአካል ድብደባው በላይ የአይምሮ ቁስል የሚሆኑ ስድቦች በርካቶች ሲሰደቡ ይውላሉ፣ በማለትም ገልጻ አለች። አለም ገና በሚገኘው ፋብሪካ ውስጥ ሰራተኞች ገብተው የሚደበደቡበት ስፍራ እንዳለና ስራ ሲሰሩ ስራ ሲሰሩ ደክሟቸው ቆም ያሉ ጭምር ዱላ እንደሚከተላቸውም ታውቋል። በዚህ ምክንያት በአንድ ቀን ውስጥ ሰው ሳይደበደብበት የሚዋልበት ቀን እንደሌለ ሰራተኛዋ ትጠቁማለች። ምንም ሳታጠፋ ትላላኪዎች ይመደቡና አጥኑት ይባላል። እያንዳንዱ ሰው ይጠናል። በወሬ ስንቱ ታሰረ፣ ስንቱ ተደበደበ። ደግሞ በጣም የሚያሳዝነው ነገር ውጭ ላይ ሚዲያ ላይ እንደሱ ያለ ጥሩ ያለ አይመስልም ሲያወራ የሚሉት ቅሬታ አቅራቢዎቹ ሰራተኞች ናቸው። በግለሰቡ በተገነባው ሆስፒታል ውስጥ ደግሞ በእርዳታ መድኃኒትና ዊልቸር እንደሚገባ የታወቀ ሲሆን መድኃኒቱና ዊልቸሩ ግን በውድ ተመልሶ ለተጠቃሚው እንደሚሸጥም ተሰምቷል። ማንም ሆስፒታል የሌለ መድኃኒት እዚህ ሊገኝ ይችላል። እርዳታውንም በነፃ ያስገባሉ፣ ግን በእርዳታ ስም ይቸበቸባል። ይህ ማለት ሀገሪቱ እየተበዘበዘች ነው የሚሉት ደግሞ በሸገር ከተማ አስተዳደር የሚሰሩ አንድ አመራር ነበር ናቸው። እንደምንሰማው ብዙ ችግር በሰራተኞች ይነሳል። ለምሳሌ የመብት አለመከበር ጥያቄና የስራ ልምድ እንኳን ሲጠየቅ የመከልከል ግለሰቡ ለብዙ የሰው ስራ እድል እየከፈቱ ናቸው፣ ግን ደግሞ የድሃ ልጅ ሰቆቃ ይበቃል ማለት ይገባል በማለት አመራሩም ተናግረዋል። አንዳንዴ ይሄ ነገር አገር ውስጥ ነው አይደለም እንዴ ብለህ ታስባለህ። ስርዓት አጥፍተህ ከሆነ ተቀጣም ገንዘብ ነው የሰው ልጅ ግን መጫወቻ ለምን ይሆናል? እስከ መቼ ስድብ፣ ዱላ፣ እስርና ማስፈራሪያ ለምን በማለት አንድ ሰራተኛ ጥያቄውንም ሰንዝረዋል። በሱፐር ደብልቲ ጀነራል ትሬዲንግ በአለም ገና ከተማም በ1999 ዓ ም የሙከራ ምርቱን የጀመረ ድርጅትም ነው። በዚህ ዙሪያ የባለቤቱን የአቶ ጸጋይን ምላሽ ለማግኘት የተደረገው ሙከራ አልተሳካም ሲል ዘገባውን መሰረት ሚዲያም አጠናክሮታል። ይህ ሰው በዚህ ድርጅት ባለቤት በምስሉ ላይ የሚመለከቱት ግለሰብ ነው። የፍኖተ ጽድቅም መስራች ነው። ከጳጳሳት ጋር የሚታይ ጥሩ ለመምሰል የሚሞክር ግለሰብ ነው። ነገር ግን የድርጅቱን ሰራተኞች እንዲያስቃያል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር ዜናዎች አልፋሉ። ሰበር ዜና የሻለቃን ሙት ያዛቸው ብርጌድ አዴት ከተማ ላይ ሰርጎ በመግባት ጥቃት ፈጸመ። በትላንትና ዕለት አነጋጋ 11 ሰዓት ላይ በተለምዶ እንጨት ተራ እየተባለ በሚጠራው ቦታ በሻለቃ ነሙት ያዛቸው ብርጌድ ጦር አዛዥ በአርበኛ አብዮት አስናቀ ውቅድ ነዳፊነት አንድ ጋንታ የሰው ኃይል ይዞ በመግባት ከብልጽግና ምሽግ ድረስ ተስቦ በመግባት በተፈጸመው የቦምብና የጨበጣ ውጊያ ጥቃት የሰነዘሩት የፋኖ ኃይሎች አምስት የብልጽግናን አገልጋይ ሚሊሻ ላይ የማያዳግም እርምጃ ወስደዋል። እስከ ወዲያኛውም አሰናብታቸዋል። መዝገቡ ሁንልኝ የተባለ የይልማና ነዲን ወረዳ ወደ ሚሊሽያ ጽህፈት ቤት ኃላፊ ከባድ ቁስለኛ በመሆንም አዲት ሪፈራል ሆስፒታል ገብቷል። ከዚህም በተጨማሪ ዮሐንስ የተባለ ልዩ ኃይል መልስ የነበረ ሚሊሽያ ብሬን ተኳሽ ከባድ ቁስለኛም ሆነዋል። በተፈጸመው የቦምብ ጥቃት ሶስት ባጃጅና አንድ ፓትሮል ሚሊሽያና መከላከያ ቁስለኛ ጠዋት አንድ ሰዓት ላይ አዲት የመጀመሪያ ደረጃ ሪፈራል ሆስፒታል ገብተዋል። ይህ በእንዲህ እንዳለ ደግሞ የደጃዝማች ተድሏጓሉ ብርጌድ በሁለት ቦታዎች ላይ ጥቃት ፈጸመ።

በዛሬ እለት ጥቅምት 16 2018 ዓ.ም አፋባሃት የሮስ እዝ ሀዲስ አለማየሁ ሰባተኛ ክፍለ ጦር ደጃዝማች ተላጓሉ ብርጌድ ሻለቃ ሁለት ጥቅምት 15 ለ16 ከምሽቱ 2 ሰዓት በደብረ ማርቆስ ከተማ በተለምዶ የጆቤ መገንጫ ተብሎ በሚጠራው አካባቢ መኮረኒ ፋብሪካው ላይ መሽጎ በሚገኘው የአገዛዙ ሰራዊት ላይ በቦምብና በብሬን የታገዘው ውጊያም አድርገዋል። በዚህ ውጊያ ዋርድያውና ተጨማሪ አምስት ያገዛዙ አሽከሮች ወዲያውኑ ሲደመስ የሚከሰሱ ሰባት ቁስለኛም ተመዝግበዋል። በትላንት ምሽት መኮረኒ ፋብሪካው ላይ ጥቃት ፈጽማ የተመለሰችው ሻለቃ ሁለት ዳግም ከሌሊቱ ሰባት ሰዓት አንበር ከተማ ጊዮርጊስ ቤተ ክርስቲያን በነበረው የአገዛዙ ሰራዊት ላይ በፈጸመችው ማጥቃት ዋርድ እያወዲያውኑ ሲሸኝ፣ ሶስት የአገዛዙ አሽከሮችም ቁስለኛ ሆነዋል። ውጊያውን ፋኖ ምትኩ ሽፈራው በብቃት መርቶታለም ተብሏል። ይህ በእንዲህ እንዳለ ደግሞ አቸፈር ላይ ከባድ ውጊያ የተደረገ ነው። ምሽጉ ተሰብሮ አቸፈር ዱር ቤቴ ገቢ ይሆናል። ተቀጣለች። በፋኖ ቁጥጥር ስር ገብታለች። የብልጭግና ኃይልም አይቀቱ ቅጣት ተቀጥቷል። በምስሉ ላይ እንደምትመለከቱት በከባድ ውጊያ ምሽጎችን እየሰባበሩ አቸፈር ዱር ቤቴ ከተማን የፋኖ ኃይሎች እየተቆጣጠሩ ይገኛሉ። የብልጭግና ኃይል እየፈረጠጠም ይገኛል። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃ ማገው ምድር ክፍለ ጦር ዱር ቤቴ ላይ ታሪክ እየሰራ ነው። ውጊያው እንደተጠናቀቀ ዝርዝር መረጃዎችን ይዘን የምንቀርብ ይሆናል። አሁን ግን ፋኖ ከተማዋን ሙሉ በሙሉ ተቆጣጥሯታል። ይህ በእንዲህ እንዳለ ደግሞ በትላንቱ የባህር ዳር አቅራቢያ ውጊያ ላይ የተማረኩ የአብይ አህመድ ወንበር አስጠባቂ ወታደሮች በተለያየ አድማ ብቸና ኃይሎች እነዚህን በምስሉ ላይ የምትመለከቷቸውን ይመስላሉ። ትላንት ባህር ዳር አቅራቢያ በነበረው ውጊያ በርካታ የአድማ ብቸና ኃይሎች በፋኖ ቁጥጥር ስር ውለው በምርኮ ተይዘዋል፣ እንደምትመለከቱት ማለት ነው። ይህ በእንዲህ እንዳለ ደግሞ ምርኮኞችም በድሮን ጥቃት ተገደሉ። ነውረኛው የብልጽግና ቡድን ምርኮኞች ላይ የድሮን ጥቃት ፈጸመ። የድሮን ጥቃቱ የተፈጸመው በውጊያ በተማረኩ የአድማ ብቸና አባላት ላይ ሲሆን በዚህም ሁሉም ምርኮኞች መገደላቸው ተሰምቷል። ባህር ዳር ዙሪያ ደህና ማርያም ተብሎ በሚጠራው አካባቢ በተደረገ ውጊያ የተማረኩ የአድማ ብቻና አባላት ናቸው በዛሬው ዕለት የድሮን ጥቃት የተፈጸመባቸው። በጥቃቱ በትላንት ውጊያ የተማረኩት የአድማ ብቻና አባላቱን ሙሉ በሙሉ መገደላቸው ታውቋል። በተጨማሪም ምርኮኞቹን ሲጠብቁ በነበሩ በሁለት የፋኖ አባላት ላይ መጠነኛ ጉዳት መድረሱም ተጠቁሟል። አንድ የፋኖ አባልም ህይወቱ ማለፉ ተነግሯል። ነውረኛው የብልጽግና ቡድን ገመናውን ለመሸሸግ ሲል ብቻ ሆነ ብሎ የ የድሮን ጥቃት በመፈጸም የራሱ ወታደሮችን በመግደል የፈጸመው ዘግናኝ ድርጊት ሲያገለግሉት ለነበሩ የአማራ ተወላጅ ወታደሮች ጭምር ያለውን ጥላቻ በግልጽ ያሳየ ነውም ተብሏል። ከወታደሮቹ መካከል ወደ ፋኖ ይቀላቀሉብኛል ያላቸው የአማራ ተወላጅ ወታደሮችን እየመረጠ ሲረሽን የነበረው አገዛዙ ከዚህ ደረቅ እርምጃ ተርፈው በውጊያ ወቅት የተማረኩትን ደግሞ የድሮን ጥቃት በመፈጸም ዘግናኝ ግፍ እየፈጸመባቸውም ይገኛል። ይህ በእንዲህ እንዳለ ከዚሁ ጋር በተያዘ በባህር ዳር ዙሪያ በተማረኩ የአገዛዝ ወታደሮች ላይ በተፈጸመው የድሮን ጥቃት ጋር በተያያዘ ማለት ነው። ፋኖ ሀብታሙ ዩሱፍ ከቦታው ዝርዝር መረጃ እንደሚከተል ያቀርብልናል። ሰላም ጤና ይስጥልን። በትላንትናው እለት በነበረው አውደ ውጊያ እንግዲህ በርካታ የቡድን የነፍስ ወከፍ መሳሪያዎች እና እንዲሁም አመራሮች ሳይቀር ምርኮኛ መሆናቸውን ይፋ አድርገናል። እንግዲህ በዛሬው እለትም በትላንትን እለት ተቆርጠው የቀሩ ሶስት የአድማ ብተን አባላት ከነሙሉ ትጥቃቸው በንስሮቹ እጅ ገብተዋል። እንግዲህ ሁሌም ሽንፈት የማይሰለቸው የአብይ አህመድ ጦር ዛሬም የግፉን ወይም የጭካኔውን ጥግ አሳይቷል ማለት ነው። በደና ማርያም አካባቢ ሮቢት ቀበሌ መገንጠው ዛሬም ድሮን ተጠቅሟል። እንግዲህ ከዚህም ጋር ተያይዞ አንድ ሲኖትራክ ከምርኮኞች ጋር በጉዞ ላይ የነበረውን ሲኖትራክ በድሮን አፈር ድሚ አብልቶታል። እንግዲህ ለራሱ ሰራዊት ለራሱ አባል እንኳን የማይሆን ምን ያክል ጨካኝ አረመኔ መሪ እንደሆነ ሁላችሁም በዛሬ ልትታውቁት ይገባል ነው። ከዚሁም በተጨማሪ እንግዲህ ጎጃም ማገው ምድር እስኛ ክፍለ ጦር ሁሉም በሚባል ደረጃ በዛሬው ዕለት ከሰባት በላይ የሚሊሻና አድማብተና አባላት ሙሉ ትጥቃቸውን በያዝ ወደ ፋኖ ተቀላቅለዋል። በሁሉም ግንባሮች በርካታ ውድጌዎች እየተካሄዱ ይገኛሉ። አልቋል ድል አማራ ፋኖ እናሸንፋለን። ሀብታሙ የሱፍ ነኝ። አመሰግናለሁ። ወደ ጎንደር እናልፋለን። አፋ ባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር ድል በድል ሆነ። በዛሬ ዕለት በምዕራብ ጎንደር ሸንፉ የመሸገው የአገዛዙ ጥምር ኃይል ክፉኛ እየተቀጠቀጠም ይገኛል። በአርበኛ በአበይ የሚመራው መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር በዚህ ዕለት በሸንፉ ከተማ ከንጋቱ 11 ሰዓት ጀምሮ ወደ ብልጽግና ምሽግ በመጠጋት ባይበገሬዎቹ የመይሳው ካሳ ልጆች ብርቱ ክንድ እያረፈባቸው እስካሁኑ ሰዓት ድረስ ሁለት ምሽግ በማስለቀቅ የብልጽግናን ጦር እያበራዩት ይገኛሉ። ዝርዝር የውጊያውን ድል ቀጣይ የምናሳው ማሳውቅ ይሆናል ሲል የአፋ ባሃ ሰሜን አማራ ቀጠና በላይ ዘለቀዝ መይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ኃላፊም ፋኖ መምህር አስተውላም ሳሎም ለሚዲያችን ገልጿል። በመጨረሻ ም አድማሽ ተመልካቾቻችን ትላንት ምሽት ሰርተን የነበረው ዘገባ በአንዳንድ ምክንያቶች ምክንያቱን ልናውቀው ባልቻልነው ምክንያት ማለት ነው ብዙዎቻችሁ ጋር ተደራሽ አልነበረም። ስለሆነ በመቀጠልም በትላንትና ሁለት የተሰሩ ዘገባዎችን እንድታደምጡ በተለይ የትላንት ምሽት ዘገባዎችን ኮረኔሉ የተገደለበትን ጨምሮ ማለት ነው እንድታደምጡ ጋበዝ ናችሁ። ወደ ሌሎች ዘገባዎች አልፋለሁ። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል። የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆነው አቶ ጥላሁን ከበደ በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅመው የዘመናት የልዩ ወረዳ ጥያቄያችንን አፍኖብናል በሚል የስራ ማቆም አድማ ያደረጉ ሲሆን የወረዳና የክልል ጸጥታ ኃይሎች የስራ ማቆም አድማውን ለማነሳሳት ሲንቀሳቀሱም ከባድ የሆነ ጥቃት ተከፍቶባቸዋል ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው ራሱን መከላከያ ሰራዊት እያለም የሚጠራው የመንደር ዱርዬ ስብስብ ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት እንደዳረጋቸውም ሚዲያችን ምንጮቹም ገልጸዋል። ማኅበረሰቡን በተደራጀ መልኩ በአገዛዝ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን ከትላንት በስቲያ በጥቅምት 13 2018 ዓ ም ምሽት ላይ በተፈጸመ የደፈጣ ጥቃት በአንድ ፓትሮል ላይ ተሳፍረው የነበሩ ራሳቸውን መከላከያ ሰራዊት ብለው የሚጠሩ ከአስር በላይ ወታደሮች ሲገደሉም ተሳፍረውበት የነበረው ወታደራዊ ተሽከርካሪ ፓትሮልም ሙሉ በሙሉ መውደሙም ተረጋግጠዋል። ህዝበ አመፁ ተቀጣጥሎ እየቀጠለ ሲሆን፣ ጸረ ሰላሙ የብልጽግና ቡድንም አመፁን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመ እንደሚገኝ ነው ከቦታው እያረጋገጠ ነው። አሁን በቀጥታ ከአማራ ክልል ወደ ዳገኟቸው አበይት እንዲሁም ሰበሬ ጦር ግንባር መረጃዎች አልፋሉ። የፋሽስቱ ብልጽግና ግዛዝ ሰራዊት እየፈረሰ መፋኖን እየተቀላቀለ ነው ተባለ። ከዘመቻ ባናደው መጠናቀቅ በኋላ ከተለያዩ የክልል አካባቢዎች እዞች ወደ ቤተ አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮበለለ ምኒልክ እዝን በስፋት እየተቀላቀለ ነው። ይህ ኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽም የነበረውንና ዛሬም እየፈጸመ ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ አንችልም ያሉ አባላት ቀናቶች ባለፉት 10 ቀናቶች ብቻ 4 ስናይፐር፣ 28 ክላሽ፣ 70 የክላሽ ተተኳሽ፣ 600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምብ በመያዝ ከ32 በላይ ሰራዊት ምስራቅ አማራ ኮር አንድ አሳምኖ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉ የ104ኛ ኮር የሰራዊቱ አባላት መካከል 4 ሻምበል መሪና 3 የመቶ መሪ አመራሮችም ይገኙበታል ተብለዋል። በቀጣይም የፋሽስቱን ብልጽግና ግዛት ሰራዊት የማፍረስና የማስኮብል የክልል ስራም ተጠናክሮ ይቀጥላል ተብሏል። ጡት ቆራጩ የብልጽግና ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመ የድሮን ጥቃት ቅዳሜ ገበያ ለመገብየት የተሰበሰቡ ገበያተኞች መገደላቸውም ተሰምቷል። ዛሬ ጥቅምት 15 2018 ዓ ም ረፋድ አራት ሰዓት አካባቢም በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገበያየት በተሰበሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሐኖች ሲገደሉ፣ በርካቶች መቁሰላቸውም ተረጋግጧል። በተመሳሳይ ይኸው ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳም ዛጎች ቀበሌ ላይ በፈጸመ ድሮን ጥቃት አንዲት እናት ከነ ልጆቿ መገደሏም ይታወሳል ይህ የብልጽግና ቡድን ዛሬም በቋራት ሸሮስ ከተማ የቅዳሜ ገበያ ለመገበያ ቤት በተሰበሰቡ ንጹሐኖች ላይ ዘግናኝ ጭፍጨፋም ፈጽሟል የተባለው። ይህ በእንዲህ እንዳለ እዚሁ ጎንደር ላይ ስንቆይ ከባድ ውጊያም ተደርጓል። አፋባሃ ሰሜን አማራ ቀጠና በላይ ዘለቀ ህዝብ መይሳው ካሳ ሁለተኛ ኮር የአገዛዙ ጥምር ኃይልና አሸርጋጁ የብልጽግና ናንጃ አጀንዳ በቀላሉ ከማቋረጥን ባሻገር ሙትና ቁስለኛ በማድረግ ስብሰባቸውን መበተናቸውን የፋኖ ኃይሎች አስታወቁም። በዛሬው ዕለት በምዕራብ ጎንደር መተማ ወረዳ ሽመል ጋራ የዞንና የወረዳ ሆዳደር ብልጽግና አሽከሮች ከአገዛዙ ጥምር ኃይል ጋር እንደተለመደው ስለ አማራ ሁሉን አቀፍ የጀኖሳይድ ጸያፍ ተግባራቸውን ለመፈጸም የጥናት አጀንዳ ይዘው ለመደወለት ስብሰባ ለማድረግ እየተዘጋጁና እየተሰበሰቡ ባለበት ሰዓት ነበልባሎቹ የበረሃ አፈርጦ ጥቂቶቹ መይሳው ካሳ ሁለተኛ ኮር አጣና ዋሴ ክፍለ ጦር በአበይ ብርጌድ በአርበኛ ገብረ ሕይወት አዳና እየተመራ እንዲሁም በአናበስቶቹ ደጃዝማች ማጅ አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ በአርበኛ ተስፍዬ ማስረሻ መሪነት መረጃ ቀድሞ በማነፍነፍ ሁለቱ ብርጌዶች የብልጽግና ኃይል ባላሰበበት ሁኔታ ከቀኑ 6 ሰዓት ወደ ቀጠናው ተስፈንጥሮ በመግባት መብረቃዊ ጥቃት መፈጸማቸውም ተረጋግጧል። ውጊያውንም እስከ 9 ሰዓት ድረስ በማድረግ በጥምር ኃይሉ ላይ ከፍተኛ ድልም አስመዝግበዋል። በዚህ ልዩ መብረቅ የጥቃት ስብሰባውን ከመበተን ባሻገርም የአገዛዙ ጥምር ኃይል አስር ሙት ሲያስመዘግብ ከ13 በላይ ቁስለኛን በብልጽግና በኩል ተመዝግበዋል። የቀረው ኃይል በየጓዳው ጎድጓዳው እግሪያው ጭኝ በማለት በየቤቱ መቀሚስ በመልበስና በመመሳሰል በየስርቻው በመግባት ራሳቸውንም አትርፈዋል። ወደ ሸዋ እናልፋለን። ሰበር ዜና ተሰምቷል። ከሸዋ ባለስልጣናቶቹ ኮበለሉ። የአፋሃድሽዋ ጠቅላይ ግዛት ሕዝብ ብልጽግና አመራሮች ላይ በተደጋጋሚ በሚወስደው የተጠና እርምጃ አመራሮች እየኮበለሉ ይገኛሉ። በሸዋ ጠቅላይ ግዛት አውራጃዎች ተሰማርቶ በህዝብ ላይ ጅምላ ጭፍጨፋ የሚፈጽመው የብልጽግና ሰራዊትና ባንዳ ካቢኔ ላይ እርምጃ የፋኖ ኃይሎች እየወሰዱ ሲገኙም በዚህም የብልጽግና አመራሮች ከፋኖ የነስራ አይን የፍትህ ሰይፍ የሚከላከላቸው የሚያድናቸው እንደሌለ በማወቃቸውና ከፍተኛ ስጋት ውስጥ በመሆናቸው ምክንያት ወደ ደብረ ብርሃንና ከሚሴ እየሸሹም ይገኛሉ። በተለይም ትላንት ጥቅምት 8 ዓመተ ምህረት በሸዋ ሮቢት ከተማ አስተዳደር ጸጥታ ዘርፍ ኃላፊ አቶ ለማ ወንዳፍራው እንዲሁም በዙሪያ ያሉ ምርጥ አምሳ በሚል የሰለጠኑ የሚሊሻ ጠርናፊዎች አጃቢዎች ጋር በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ነበልባሎች እርምጃ ከተወሰደባቸው እርምጃ ከተወሰደባቸው ሰዓት አንስቶ በተለያዩ ኃላፊነት ላይ ያሉ የብልጽግና አመራሮች ወደ አዲስ አበባና ደብረ ብርሃን እንዲሁም ከሚሴና ኮምቦልቻ እየሸሹ እንደሚገኙ የውስጥ ምንጮቻችን ለሚዲያችን ገልጸዋል። ተገልጸዋል ከነዚህ መካከልም በዚህ በምስሉ ላይ የምትመለከታቸው የከተማ አስተዳደርና ከፍተኛ ባለስልጣኖች ከሸዋሮቢት ቤት እየፈረጠጡ መሆናቸውም ተረጋግጧል። ወደ ጎጃም አልፋለሁ። በባህር ዳር ዙሪያ ከትላንት የቀጠለው ውጊያ ዛሬም የቀጠለ ሲሆን ከባህር ዳር በቅርብ ርቀት ባሉ ገጠራማ ስፍራዎች ከባድ የተባለ ትንቅንቅ እየተደረገ ነው። በዚህ ውጊያ ቀድሞ የመከላከያ ሰራዊት ወታደራዊ አዛዥ የነበረ ኋላም በጡረታ ከመከላከያ ከወጣ በኋላ ዳግም በናረጋ ከበደ ውትወታ አድማ ብተናውን በባህር ዳር ዙሪያ እንዲመራ ተደርጎም አድማ ብተና አመራር የሆነው ኮረኔል በልልኝ ሹመቴ በፋኖ ተቀንድሾ ወደ ባህር ዳር ሬሳው መወሰዱም ተረጋግጧል። እስካሁን ባለው ከጠዋት አንስቶም ከጠዋቱ ሁለት ሰዓት በጀመረ አውደ ውጊያ ከ37 በላይ የብልጽግና ወታደሮች የተገደሉ ሲሆን ኮረኔል በልልኝ ሹመቴን ጨምሮ 19 አድማ ብተናም ተገድለዋል። ቁስለኛው ቁጥሩ ከመጠን በላይ በመሆኑም ቁጥሩን ለማወቅ መቸገራቸውን የመረጃ ምንጮች ገልጸዋል። ውጊያው አሁንም ባለመጠናቀቁ ሁሉም ምርኮም ማወቅ ባይቻልም በፋኖ በኩል በርካታ መሳሪያዎች ተማርከዋል።